አንድ ሰሞን አንዴ አይምሯችንን እንደ በሶ በጥብጣቸው፣ ይኸው ሰላም ወረደ፣ ተመስገን። አሁን አንቺስ የመንግስት ሰራተኛ አፍቀረሽ ማለት ነው። ድዱን አስጦተው ወርሞ ለሚጠብቅ ዶሞዝ እየጠበቅሽ ግን ትችያለሽ ትዳሩን በአሁኑ ጊዜ። ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው። ለሰው ልጅ ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል? እማግጥበታለሁ ገባ ሀብታም ሆኖ ፍቅር ከሌለው ግን ፍቅር ኖሮት ምንም ምንም ባይኖረው በቃ ደስ የሚል ኑሮ ነው የሚኖረው ከሱ ጋር ገባክ። ዋናው ነገር ለሰው ልጅ ፍቅር ነው። ይሄም እንትን ነው ዋና ነገር ነው እሱ። በኋላ ይደርሳል እንዴ፣ ሎተሪም ቆርጦ ሊደርሰው ይችላል። ማን ያለው እንዴ አንድ ዳቦ በቀን ተካፍለን በልተን እንኖራለን፣ ትዳር ላይ ብለው ይገቡታሉ። ሶስተኛ ቀናቸው ሲያከብሩ የተደራቸው እየተፈቱ ባክ። እነሱ ውሸታቸውን ነው። እኔ ግን አልፋታም፣ የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ፣ እሱም ይሰራል። የእሱ የወር ይሆናል፣ የእኔ ደግሞ የዕለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ሆዴን በላሽ ክምሬ ምን መሆን አለበት? እንደዛ ነው መሆን ያለበት። የጥቅም ነገር ጥሩ አይደለም። አታ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪ ነው አይፈሩም። እኩል እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ግን ሁለትን ሰርተህ የምትገባ ከሆነ ጥሩ ነው እንጂ የመንግስት ጡረተኛ፣ በአሁን እንጃ። የመንግስት እኮ አሁን ላይ ሲኖረው ነው እንጂ የሚከብደው፣ ነገ ለልጆቹ ጥሩ ነው፣ ጡረታ ይኖረዋል፣ ለአንዳንድ ነገር ይጠቅማል። መንግስት ሰራተኛ እኮ ጡረታ አለው ለወደፊት። የጉልበት ሰራተኛ ጉልበቱ እስከሰራለት ድረስ ነው በቃ። ገቢ ማግባም ይችለው በአሁን ያለ ውድነት ጡረታ አይቆያለች ነው አሁን ያለ መንግስት ሰራተኛ ነባቴ አርባ ሳይቀጭ አራት ቦታ ላይ የሚገጨው ኢትዮጵያ ኑሮ በጣም ተወዶ እኮ ነው። ኑሮ አሪፍ ቢሆን ጥሩ ነበር። እስከ ጡረታ የሚደርሰው ጡረታ ሰባት ሰባ አመት ነው አሁን የሰላሳ አመት መንግስት ደሞዝተኛ የመንግስት ደሞዝተኛ ግብተሽ ከአርባ አመት በኋላ ጡረተኛ ሆኖ ልጆቹን እናሱን ያገለግላል ብት ይሄ የማይሆን ነው። ከአርባ አመት በመፊት ነው በኑሩ ውድን ጣዕ ብሎ የሚሞተው። እስከ ሰባ ዓመት ነው እንደ የሚከፍሉት። ከዛ በታች አይከፍሉም። እንደ ጉድ እኮ ነው እስከ ሰባ ትሰራለ። ከሰባ በላይ ነው ጥሮተኛ ጥሮት አምንትወጣው ከሀያ አምስት ከሰባ ከስልሳ አምስት ሰባ አበል እኮ ይከፈላቸዋል። አበል አለ ጋይስታብ ታዋርጉ ሀምሳ አምስት ነው ጋይ ሰባ አመት ሙሉ ነው እንዴ ከዛ በኋላ የሚከፈላቸው ሰባ አመት ካልሞላቸው አይከፍሉም። እዚህ ጋ በቆሎ እየጠበስክ ነው እንዴእ ግን፣ እንደ ኢትዮጵያ ይጣፍጣል አይጣፍጥም? ማያም ውሃ ውሃ ነው የሚለው ያው፣ እዚህም ሀገር እንደዛ ነው። የኢትዮጵያውን እኮ የሚጣፍጠው ወቅቱ በወቅቱ የደረሰ። ዴዚ ጋ መቼ ነው የምትጋቡት? ይጋባሉ፣ እግዚአብሔር ያጋባቸዋል፣ የፍቅር አምላክ ጌታን ተጋብታችሁ ወልዳችሁ ከብዳችሁ ነው ማየት የምንፈልገው። ይሄ ሁሉ በእናንተ ብዙ ነገር ነው የሆነው እኛ እኔ እኮ ግርም የሚመረኝ እኮ ከና ከኛ ከኛ በላይ ሰርጉ እነሱ የሚጠብቁት ነገር ሆኖ የሚያሳስበኝ ታዲያ፣ እናንተ ብቻ ሄዶ እንጂ ይሄ ህብረተሰብ ለእናንተ እኮ ወጣ አልገባ፣ ምን ይምራስ። እኔ ልንገርህ አሞራው፣ እኔ እንግሊዘኛ አልችልም ነበር የዛኔ። የሆነ ቤት ስትፈሳፈሱ አንጀቴ ነው የበላችሁኝ። በእንግሊዘኛ ነበር ሙሉ ፕሮግራሙ ያለቀው። ገብቶኝ ማለት ነው። ስታለቅሱ ሳለቅስ፣ ስትቆጡ ስቆጣ፣ እንደው በጣም ነው። በቃ የዛን ጊዜ ለኛ ውለታ ውላቸዋል። ለማናቅ ሰዎች ብዙ ሰው ነው እውቀት የቀሰበው። ከዳተ ሳህ ቀለጥ የናስ ጌታ እንደዛ አሰቃይታችሁ ነ አንዴ ወደዚያ አንዴ ወደዛ ስንወዛወዝ እኮን የከረም ነው። እኔማ ምንም ክፉን ደግም አላወራም ብዬ ዝም አልኩኝ። ብዙ መስማት ነው የሚያወጣው። ማርያምን፣ ጎበዝ ነው። ነገር አላወራሁም። ለምን እኔ የቲክቶክ ነገር ከባድ ነው። ከሆነ ነገር ጋር ጎን ሆነክ አሽቃብጠ ሳጨርስ የሆነ ነገር ይፈጠራል፣ እና ዳር ያስቀርሃል? ጎበዝ፣ ይሄን ህዝብ ግን እንደ አንቺ እንደተረዳ ማን ነው የሚያስረዳልን ማርያምን እኔ በማንም አልገባም። ለምን እንደሆነ ታውቃለህ? እዚህ ትክክል። እኔ ግን ማናቸውም ጋር ትክክል አላልኩም። ግን ምን ተረዳው፣ ሰው ፍቅር ሲይዘው የሚሆነውን አያውቅም። ያን ያን ተረድቻለሁ። ለምን እኛ ያሳለፍ ነው፣ ላይፍ ነው። ይገርምሀል ፍቅር ይዞን ቤተሰብ አንሰማ ብለን አስቸግረን አጣራ ስንዘል ግንብ ስንዘል፣ ኧረ በስመ አብ! የሌለብንን ሜካፕ ደብተር ይዘን ያን ሰው ለማግኘት ሜካፕ አለብን ብለን ስንወጣ ነው ላይፋችን፣ ያሳልፍ ነው በዛ ኤጅ ላይ ገባክ? ያልፋል። ጊዜው ነው፣ ጊዜው ጊዜው ነው፣ የጊዜ ጉዳይ ነው። ጊዜ ይፈቷል፣ ምክር አይመልሰውም። አሁን እንደዚህ አይነት ሰው አሁን እዚህ ኮሜንት ላይ ቪዲዎች ምታቸው ትክክል ትክክል፣ እዛም እዚህም የሚሉት እኮ በእኛ እድሜ በአማን ባኘልበት እድሜ እነሱ ጭቃ እያበኩ ነበር። ይህን ልዩነታቸው አላበኩም። ጌታን እንደው እናንተ ጥሩ ደርሳቸዋል። ልክ እንዳጎጠጎጡ አይደል እንደ መሽኮርመም የሚጀምሩት የእውነት ወንዱም ትንሽ ፂም እዚህ ጋር ማብቀል ሲጀምር ሴቷን ትንሽ ማጎጥቆጥ ስትጀምር፣ መሽኮርመም ይጀመራል። ከዛ በኋላ በቃ ሌላ ታሪክ ውስጥ ናቸው። ሀተ ቤተሰብ ሲመክራቸው ማይሰሙ ናቸው። ለእናንተ ሲመክሩ የነበሩት እኔ አልፈርድም። ሙዴ ያልፈንበታል። ሲኮኒገር ምን አለው? አንዳንዶች ደግሞ ምን ይላል መሰልሽ፣ ምን አለው ቤት የለው ምን የለው ይላሉ። በአምሳ ዓመታቸው አሜሪካ ተቀምጦ ቤት ያላፈሩ በሀያዎች ሚዎች እንት ያደርጋል አንተ ቤት እስክትል መኪና እስክትል እኮ ትሸመግላለህ። ልጅክ አባቴ በሚል እድሜ ላይ ሀያቴ እንዲልህ ስለሚፈልጉ ነው። አብሮ ይታደጋል። ፍቅር ካለ እሷም አንተም ሠርታችሁ እየኖራችሁ ታድጋላችሁ። ኧረ ሰዎች ግን በስመ አብ ወልድ ወመንፈስ ቅዱስ፣ ቤት እና መኪና አሉክ በዚህ እድሜህ? ቤት የለውም። መኪና ሰልቪስ ሰበብ እንደዚህ ምናምን አለው። ዝም በል እነሱ የልብስ ስፌት መኪናም የላቸውም። ሲያካብዱ ነው። ዋናው ፍቅር ነው። የእውነት ከወደድካት፣ የእውነት ከወደደችክ፣ ሰርታችሁ ትለወጣላችሁ። እንዴ ገንዘብ የሚያመጣው ነገር ነው ገንዘብ። ልንገርህ የሆነ ቀን ደብሮክ የሆነ ሎተሪ ብትቆርጥ አንድ ነጥብ ሶስት መቶ ሚሊዮን ቢደርስህስ ማን ያውቃል? የዛኔ ትገዛዋለህ። እባክህ እንዴ አይደለም አይ እንደዛ ገንዘብ በዛም ይመጣልልህ ነው የደረስኩኝ ነኝ። እናት እነዚህ እያወሩ እንደዛ ያለው እያሉ እኮ አንድ እግራቸው ግድጓድ ላይ የገባ አንድ እግራቸው ደግሞ መሬት ላይ እየተሳፈፈ ትክክል። እነሱ የራሳቸውን ላይፍ አፍቀምቀሙ። እኔ የተማርኩ ነኝ። በደንብ አድርጌ እማራለሁ፣ እሰራለሁ፣ አፈራለሁ፣ አፈራለሁ፣ አፈራለሁ። አንተ እንደዚህ ብለ ነው ነበር አሌክስ ብለህ ስታወራ ስለኔም እንደገና እሰማሃለሁ። ጎበዝ የተባረክ ልጅ ነው። አያችሁ አይደለህ እኔ ሰርቻ አሳያችኋለው። ትላንት የሰደባችሁኝ እዛኔ ትጸጸታላችኋል። እኔ ጌታ አሁን ከዴዚ ጋር ጠበቅጠበቅ አርጎ ከዛ በኋላ በቃ እንደሚሆነው እንደሚሆነው ሁኑና አለማችሁን ይሆኛ ምን እዚህ ላይቭ ላይ ሰርግ ደግሞ እንዳትደግሱ እሺ። አሌክሶ ምንም አይነት ወጪ እንዳታወጡ፣ ላይቭ ግቡ፣ ቬሎ ለብሳችሁ እኛ እዛ እዚህ እንታደማለን። እኔ ላ ጠርግ ያመጣትኝ ብር ሰርግ ካደረጉም ድሃ ድሃ ብቻ ነው ጠራ ድሃ ስድሽ ሰው ድሃ የሚባል ሰው የለም። የገንዘብ ድሃ ስልሽ ማለት ነው። አኗኗራቸውን ዝቅ ያለ ሰዎችም ጠርቼ ነው ስርጌ ማካሆነ እንደዚህ ሀብታሞች ጥሩልኝ፣ እንትን ጥሩልኝ ምናምናምን ለነዚህ እንደዚህ ጠባር ጌላ ገ ያመጣት ላበላ እናታበላቸው ሴፕቴምበር ሰርግ ራሱ መታሰብ የሰርጋችሁን ውጪ ለሆነ በጎ አድራጎት ድርጅት ስጡና እናንተ ቬሏችሁን ተከራይታችሁ፣ ሱፋችሁን ተከራይታችሁ፣ ኬክ አሰርታችሁ ላይቭ መግባት ብቻ ነው የሚጠበቀው። ከዛ በቃ ሙዚቃ ላይ የተጋባ በሙሉ ላይ እኛ ሰርጉን እንዴት እንየው? አንመጣም። ሌላ ሰዎችን ካሜራ ይዞ የሚያሳያቸው ሰዎች ያደርግላቸዋል። እሱ ጥሩ ሀሳብ ነው ጋይስ። እንደዛ ነው እንደ ኑሮ መኖር። የሰርጉ ቀን እሼት እሼት በቆሎ ይኑረው፣ ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው የበቆሎ ጥብስ። ለሰርግም ያደርጋሉ። ዴዚን ተንከባከባት በዩ ወዶ ነው ነገር ነው የሚንከባከባት። በጣም እኮ ነው የሚያፈቅራት። አልሰማችሁም? እኔ በጣም ነው እምወዳት። ፍቅሯ ገብቶኛል አገብቶኛል ገብቶልኛል ያለ እሷ ህይወት የለኝም ነው ያለው አይደል እንዴ አሌክስ። ከፈጣሪ በታች የኢትዮጵያ ዜና ዜና ቀባይ ሊያርጉሽ ይገባ ነው በቃ አየህ፣ እዚህ ጋር ይሉኛል ተንከባከብ። በጣም ነው እኮ የሚወዳት ዴዚ። እንዴ ሳራ ሳ አማርኛ እኮ የለመደችው በሱ ፍቅር ነው ጆሮ አብይ ቆረጠ ማሰማው አማርኛ አይደል እንዴ ምን ነው ለእኛ ነጽ ሙስታች እዚሁ ነኝ። እና ስራ እንዴት ነው? ስራ ምንም አይልም ቆንጆ ነው፣ እግዚአብሔር ይመስገን። አንተ ጋር እንዴት ነው? አሪፍ ነው። እኛ እኮ ብዙ ስራ የለንም። ተማሪዎች ነው ገና ለአሁኑ። አገር ተረካቢ ነህ ነገ፣ እናንተ ሆናችሁ የምትመሩን፣ እግዚአብሔር ከፈቀደ። ጎበዝ ሁኑ፣ ተማሩ። እውቀት ነው የሰው ልጅ የሚያሻግረው። ሰሞኑን ደብሮታል። ምን ነው? ኧረ አልደበረውም፣ የደበረው ፊት ነው እንዲ። ስማ ች እናንተ አታሞርቱበት ልጁ ገና ተደስቶ አልጨረሰም። እንዲ እናንተ፣ የሚገርምህስ ስለአንተ ይነግሩኛል። እሱ እንደዚህ ሆነዋል ውስጥ ነው እንደ ያሉት፣ ስለራሱ የሚያውቀው እሱ ነው። ዴዚ የት ሄዳ ነው? ላይፍ አልገባችም። ተኝታ ነው ነው? ተፋተዋል። ግን ምን አይነት ምቀኛ ናችሁ! ች ተፋታናሉ፣ መጣሁ። ይሄ ማንን ያላፋታል፣ ማንን ያላሳረቃል? መፋታቱን የምታረቁ ትውውት ሶሻል ሚዲያ ላይ የምትታወቅ ነው። ያስረገዛችሁ አይደላችሁ? እንደ እናት አስረገዛችሁ ያስወለዳችሁ አይደለም? ባፋችሁ የእኔ እናት፣ እዚህ ሚዲያ ላይ ከባድ ነው፣ ከባድ ነው። ለማንኛውም አልተለያዩም ሲመስለኝ፣ አልተለያዩም ስጠረጥር ነው ሚሊያዩም አይመስለኝም። ምን ያለያያቸዋል? እሷ ጥግ ድረስ ለእሱ ያላትን ፍቅር አሳይታናለች፣ እሱም እንደዛው። የውስጣቸውን እግዚአብሔር እዛብየር ነው የሚያውቀው። ጠይቂው፣ ነው አልተለያየንም። ከዴዚ ጋር ተለያይታቸዋል እንዴ አሌክሶ? ኧረ አልተለያየንም። ረገጣ ፓርት ዋን ቆይ እንትናችን በቋላችን እንዳያራ አንድ ጊዜ ወይስ ወደ ረገጣ እንሄዳለን? ረገጣ ፓርት ዋን ወይዘሮ ጉቺ ባለፈው ምን ብለሽ ነበር? እናት እናት ናት፣ መከበር አለባት። ኦፍ ኮርስ እናት እናት ነሽ፣ መከበር አለባት። ገባሻ? እኔ የማንን ሰውን እናታችሁን እንድትሆን እናታችሁን እንድትሆን ስል አንቺ አንቺ ኮምለለ የድሚል ከነጂሽ ነው። እናታችሁን እንድትሆን እናታችሁን እንድትሆን እና የማንን ሰውን እናት እኔ እንደዛ ብዬሽ አላቅም

ቆይ ላሳያችሁ፣ ሲሱ እንትኑን ስላልፈለግኩ ነው። ተው በቃ ተዋት። በል አንተ ህዝብ መውጣት ትችላለ። እኔ ስረገጥ ዛክን ዝም ብለን ቁጭ ብትሉ ተዋትን። ለምንድን ነው ይህን ህዝብ የኢትዮጵያን ህዝብ በሙሉ ነበር? እናታችሁ እንዲቱም እያለች ነበረ። አሁን ህዝቡ በሙሉ ወጥ፣ ይቅርታ መጠየቅ አለብሽ። ማርያምን ለአንድ ሰው ቢሆን ለአንድ ሰው ሲሆን ማርያም ሰው እሱ ለአንድ ሰው ሲሆን እናት እንዲቱን ነው ይባላል። ለወዘ በደንብ ሳይሆን በአንደኛም ባላጠፋሁትን ነገር ቅርታ ጠይቃለሁ። ገባሽ? እየረገጠች ነው። አጉቺ ላይቭ ገብታለች። አዎ።

መብራት ስለምናመራ ነው ፊልተር የምመስላችሁ። አሉ ወገን ፊልተር አይደለም፣ ከነፊታችን ፊታችን ነው ምንመጣኛ። በመልክኔ አላፍርም። ስልክ እዚህ ሆነ እንጂ አባቴ በቀደም ፌስቡክ ላይ ሄድኩኝ። ልንገራችሁ ማርያምን ልንገራችሁ ባጭሩና፣ በቀደም ፌስቡክ ላይ እየዞርኩኝ ነበር እና ከዛ አሌክስ እኮ እንደዚህ እንደዚህ እንደዚህ ምናምን እያሉ እየጻፉ ነበር። በጣም ቆንጆ ነው። አንዳንዶቹ ወንዶች ደግሞ ምንድን ነው ችግራችሁ? ምድረ ምቀኛ። ሴቶችስ አወቅን፣ ወንዶች ምንድን ነው በወንዶች የሚያስቀናቸው? ከዛ በኋላ ባሪያ ፊልተር እኮ ነው? እዚያ ውጭ ሀገር ብንሄድ አንዳንዶቻችሁ ምን ይሉ ነበር መሰላችሁ? ማርያም መልክ ኖሮት ገንዘብ ከሌለው ምን ይሰራል? ገንዘብ ብቻ ይኖር ይላል። ገንዘብ የለው መልክ የለው እኮ ነው ስታዩ እኮ ማርያም ከ የከሰል በታች የሚወርድ ከከሰል ታች የሚወርድ አምጣልኝ። ሐምኩሽት የሚባል በትግርኛ አላውቅም፣ በአማርኛ ከሐምኩሽት የወጣች ድመት ነው የሚመስሉት እኮ እናቴ ትቡት አመድ እነዛ ናቸው። ኪሳች ብር የለውም፣ ፊታቸው አይሰራም። ሁለቱም አያምር እንዴ! አንደኛው ነገር እኔ ሰውየን አማጉሶኝ አላኩትም። እራሱ ነበር እየጻፈ የነበረው። ምን አገባኝ ከጻፈ ይጻፍ። ምን አገባኝ። አንተ ህዝብ ነ ቴክኖሎጂ ያ ደግሞ ይላሉ። ይህም እኮ ፊልተር አድርገን እኛ ከማር ነው ግን ቴክኖሎጂ ነው። ኦኬ፣ የእናንተ ፊት እኮ ቴክኖሎጂን አይቀበሉም። ማርያምን ፊልተሩን መሆንም አቅታችሁ ነው እንጂ እናቴ ትሙት ቢሰራላችሁ እናንተ ፊት አድርጎት ነበር። ፊልተሩ ነው አንዳንዶች ወንዶች አሉ እንዲህ አድርገው የሚመጡት ግን ቢሰራላችሁ ኖሮ እናንተም አድርጋችሁ ትመጡ ነበር። ከብሬ ነው ስላልሰራን እናንተ ፊት